ልማትና ሰላምን የማስፈን ስራዎችን አጠናክረው ለማስቀጠል አመራሩ በቁርጠኝነት ሊሰራ እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። የጎንደርን የቀደመ ታሪክና ውበት ለማደስ በሚደረገው ጥረት አመራሩና መላ ህዝቡ የድርሻውን መወጣት እንደሚገባው የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ገልጸዋል። ከሰው መንገሻ ተጨማሪ ያለው ለ250 ዓመታት የኢትዮጵያ ዋና ከተማ በመሆን ያገለገለችውና የበርካታ ታሪክና ቅርስ ባለቤት ጎንደር ከተማ በታሪኳና በታላቅነቷ አልክሳት ለማ ዓመታትን አስቆጥራለች። የመካከለኛው ዘመን ሙሽራ እየተባለች ትጠራ የነበረችው ጎንደር ባለፉት 60 ዓመታት ገዳማ በልማት ስራዎች ሳትጠቀም ወደኋላ በማዝገም ላይ ነበረች። አሁን ላይ እንደ ሀገር በተጀመረው የኮሪደር ልማት ኢኒሽቲቭ የጎንደር ከተማ ውበት እንደ አዲስ እየተገለጠ ይገኛል። የአጼ ፋሲል አብያተ መንግስታት እድሳትን ጨምሮ የመጀመሪያው ዙር የኮሪደር ልማት በተሻለ ጥራትና ፍጥነት ተከናውኖ በመገባደር ላይ ይገኛል። አሁን ላይ የከተማዋን የቀደመ ታሪኳና ዝናዋን የሚመጥኑ የልማት ስራዎች የተከናወኑ ስለመሆናቸውም የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ገልጸዋል። ትላንትናዋ ጎንደር ታሪክ ሁላችን እንኮራለን፣ በዛሬዋ ጎንደር ግን እናፍራለን። ጎንደርን ያን ታሪክ የሰራች ልክ ገና ከኤርፖርት ገብቶ ሲያይ ውይ ጎንደርችናት እንዴ ነው የሚለን ያን ታሪክ ለመቀየር በእናንተ በልጆቿ አዲስ ምዕራፍ ጀምረናል። ይህ ታሪክ በእኛ ውይ የሚባልበት ከተማ አይኖረንም። የሁለተኛው ዙር የኮሪደር ልማትን በማከናወን የከተማዋን ውበት በሚገባ ለመግለጥ የሀብት ማሰባሰብና የሰላምና የልማት ስራዎች ላይ የሚመክር የአማራ ክልል ከፍተኛ አመራሮች በተገኙበት በከተማው ከአጠቃላይ አመራሩ ጋር ውይይት ተደርጓል። በዚህ የጎንደርን የቀደመ ታሪክና ውበት እንደ አዲስ የመግለጥ ምዕራፍ ታዲያ የከተማዋ ነዋሪዎችና መላ ኢትዮጵያውያን የድርሻቸውን እንዲወጡ ከንቲባ ቻላቸው ዳኘው ጥሪ አቅርበዋል። መላ ኢትዮጵያ ሲነሳ እኛ ደግሞ አብረን ንንቆ እዚህ ያለው ማህበረሰብ በንቅናቄ ለጎንደር ያለውን ስሜት በዘፈን ብቻ አይደለም የሚያንጎራጉሩ አሁን ቁጭታችን የምንወጣበት ሲቆጭ የነበረው ሁሉ በጎንደር ታሪክ እሱን ቁጭቱ የሚወጣበት ጊዜ አሁን ደርሷል። በጎንደር የተጀመሩ የልማት ስራዎች ተስፋ ሰጭ ናቸው፣ የተጀመሩትን አጠናክሮ ማስቀጠል ይገባል ያሉት ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍና መጀ ናቸው። አሁን በዚህ ኮሪደር ልማት ምክንያት የኮሪደሩ ያው የፓርቲያችን አንድ ኢኒሽቲቭ ነው። አንድ ዲፓርቸር ነው፣ ከአሁን በፊት ከነበሩ አጠቃላይ ሂደቶች ፓርቲው የሚለይበት ባህሪ ነው። የፓርቲው ሀሳብ ነው፣ ከተባ ሀሳቡ ውስጥ አንዱ መገለጫ ነው፣ የፓርቲ ኢኒሽቲቭ ብለን ስንገልጸው። በዚህ ኢኒሽቲቭ ደግሞ ጎንደር ከተማ እጅግ በጣም የላቀ ስኬት አስመስግቦበታል እስካሁን ባለንበት። አሁን አዲስ አበባ ላይ የተካሄደው መድረክ ዝም ብሎ የጎንደር መድረክ አይደለም፣ የክልሉን ገጽታ የገነባ ወደ ክልሉ ሊመጡ የሚችሉ ባለሀብቶችን ያነሳሳ ትልቅ ስኬት ነው። ይሄ ስኬት ግን መቋጫው ማማር አለበት። መቋጫው እንዲያምር አሁን ካለው ሙቀት አሁን ካለው አጠቃላይ ስኬት ስኬትን ሴሌብሬት ከማድረግ ወጥተን መሬት ሊያስነካ የሚችል ስምሪት ውስጥ መግባት ያስፈልጋል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በክልሉ ያጋጠመውን የሰላም መደፍረስ ችግር በመፍታት የልማት ስራዎችን አጠናክሮ ለማስቀጠል አመራሩ የአስተሳሰብና የአመለካከት ችግሮችን በመፍታት በትኩረት ሊሰራ ይገባል ብለዋል። አሁን ከፊታችን ያሉ ችግሮች እዚህ በፊትም ያልተፈቱ ችግሮችን ለመፍታት አስቻይ ሁኔታ እየተፈጠረ ነው። ልምምድም እያደረግን ነው። ከዚህ በላይ ሀይል አሰባስበን አቅም ፈጥረን ከሄድን የአማራ ክልልን ችግር መቅረፍ እንችላለን። እየገጠመው ስላለው ተግዳሮት የአመለካከት፣ የአስተሳሰብ፣ የአቅም፣ የውጤታማነት ችግር ራሱን በራሱ እያረመ ራሱ ለራሱ አቅም እየሆነ ስለመሄዱ በእውነትና በሀቅ ላይ እየተመሰረተ ከራስ ጋር የሚደረገውን ትግል አጠናክሮ ማስቀጠል ኢምፖርታንት ነው የሚሆነው።